አሰላሙ ዓሌይኩም ወራህመቱላህ ወበረካቱሁ ውድ የተከበሯችሁ የቸናኒ ቤተሰቦች፣ እንደምናላችሁ። እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ በአዲስ ነገር መጥቻለሁኝ። እጃችሁ ያስፈልገኛል። አበረታቱኝ፣ ሸራ አድርጉልኝ፣ እገዙኝ ማለት ነው። ኢንሻአላህ በራሴ ነገር እንድመጣ መልሼ ስደት እንዳላስብ ማለት ነው። ዛሬ የመጣሁበት እንግዲህ ተርዱኛላችሁ ብዬ አስባለሁኝ። ያው እንግዲህ አብዛኞቻችን ከስድስት ተመላሾች እህቶች አለን፣ እንደዚሁም ደግሞ ከመጣን በኋላ ተመልሶ የሄዱ እህቶች አላችሁ እና ትረዱኛላችሁ ብዬ አስባለሁኝ እና ግዣኛችሁ ያስፈልገኛል። አበረታቱ ሸር እያረጋችሁ አፈምሱኝ ማለት ነው። እንደዚሁም ደግሞ እዚህ ለምታውቋቸው ታዋቂ ዩቱበሮች ንገሩልኝ ማለት ነው። ምን ችግር አለው አበረታቷት እስ፣ በቃ ትለወጥ ለወጥ ብላችሁ ንገሩ ልኝ ማለት ነው። ሸር አድርጉ ልኝ እኔ እንኳን ጠይቄ ስለ ስላላጋጠመኝና እሺ ስላላሉኝ ነው የምጠይቃችሁ ማለት ነው። እና እጃኛችሁ ያስፈልገኛል። ሁላችሁም ሸር በማድረግ ላይክ በማድረግ ቪዲዮን በማየት አበረታቱኝ ማለት ነው። እኔ እንግዲህ ወደ ኢትዮጵያ የመጣሁት ቢያንስ ሰርቼ ለወጣለሁ፣ ሰርቼ የሆነ ነገር ደርሳለሁ ወይ በአገሬ ላይ ብዬ አስቤ ነው የመጣሁት እና ያ ነገር ደግሞ አተሳካልኝም። እንዴት አተሳካልሽም ብላችሁ ልጠይቁ ትችላላችሁ። እኔ እንዳሰብኩት ሁኖ አላገኝሁትም። ያለው አየር ሁኔታና ብቻ አልሀምድሊላ ብዙ ነገሮች አጋጥመውኛል። ከዛ መካከል እንግዲህ ቤቴ መፍረሱ ነው ማለት ነው። ቦታዬ መወረሱ ነው ያለኝ እጣ ፈንታ በቃ ቆርቆሮ ብቻ ቆርቆሮና እንጨትን ማፍረስ ነው ማለት ነው። እና እንጨቱ እስካሁን ድረስ ከዛውም አልመጣም። ቆርቆሮውን ግን አምጥቼ ለፍየል ቤት ሰርቸበታለሁ ማለት ነው። ምክንያቱም ፍየሎችን የማሳድርበት ቆርቆሮን አምጥቼ ሰርቸበታለሁ ማለት ነው። እና ከመጣሁ በኋላ ብዙን መሰናክሎችን አጋጥመውኛል። ብቻ አልሐምዱሊላ ብቻ አልሐምዱሊላ። ባላችሁ ነገር ተቻቻላችሁ፣ ለመኖር ሞክሩ እንጂ እኛ ከስደት አትመለሱ አትንጡ ለማለት አይደለም። አብዛኞቻችሁ ኮሜንት ላይ እናንተ የራሳችሁን ሕይወት እየኖራችሁ የራሳችሁን ላይፍ እየኖራችሁ እየበላችሁ፣ እየጠጣችሁ እኛ እንዳንገባ ብላችሁ የምትኮምቱ እህቶች አላችሁ ማለት ነው። እንደዛ ማለት አይደለም። ኑሮ ተወደደ ስንላችሁ ካልሰራችሁ ጥቅም የለውም ማለት ነው። ካልሰራችሁ እዚህ ሀገር መታችሁ ምን ትሰራላችሁ እ መታችሁ ቁጭ ብላችሁ የያዛችሁትን ብር ሸምታችሁ ሽሮ እና በርበሬ አሳክታችሁ የፈለጋችሁትን ነገር አድርጋችሁ በልታችሁ አምስት ሳትቆዩ ትጨርሳላችሁ ማለት ነው። ከዛ በኋላ መልሳችሁ ወዴት ነው የምትተዱስ? ወደ ስደት ማለት ነው። ስለዚህ ያንን ከማድረግ ለመቆጠብ ሰራ ሰራ አድርጋችሁ ብራችሁን መያዝ ወይንም የሆነ ነገር ከመምጣታችሁ በፊት የሆነ ነገር እዚህ ማቀድ ማለት ነው። እኔም መክራችሁ ያንን ነው። ስለዚህ እኛ ተመችቶናል ማለት አይደለም። ነገር እየገዛን በላ ማለት ለነገ ማሰብ አለባችሁ። ሰውናችሁና ሰውነንና ነገ ሞት እንዳለ ሳይሆን የምናስበው ነገ እንዴት ብለን እንኖራለን የሚለው ነው የምናስበው ማለት ነው። እውነቴን ነው የምነግራችሁ ና ይሄ ነገር ደግሞ ለእናንተ ትምህርት እንዲሆናችሁ ነው። ለምሳሌ እኔ ህገወጥ መሬት ገዝቼ ተወረሰብኝ፣ ቤት የፈረሰ ብዬ ስላችሁ እንድትማሩ ነው ማለት ነው። እናንተ እንዲትማሩ እንጂ ለሌላ አይደለም። ወይን መታሽን ብላችሁ እንድታዝኑልኝ አይደለም። ነግራችሁ ግን ከኛ ትምህርት ወስዳችሁ እናንተ እንድትድኑ ነው። እናንተ እንዳያጋጥሟችሁ ስለምናስብ ነው ማለት ነው። በእኛ የደረሰውም ለእናንተ ምንነግራችሁ ገንዘባችሁን ማታባክኑ ያዙ የምንላችሁ በዛውም ምክንያት ነው። እኛ የደረሰብን እናንተ ላይ እንዳይደርስ እንጂ ለሌላ ነገር አይደለም ማለት ነው። አው ሁሉም መካሪ፣ ሁሉም ዘካሪ ሆኗል ማለት ነው። ግን የሚማር ነው የጠፋው። እኛም እንደናንተ ሆነንና ነገር ግን ከአንዱ አንዱ ሀሳብ ቢማር የተሻለ ነው ብዬ ስለማስብ ማለት ነው እና ተማሩበት እናንተ የራሳችሁ ህይወት እየኖራችሁ ምናምን ብላችሁ አትበሉ ኑን ቶሎ ና አገራችሁ ነው የዛሬ አስር አመት ተሹ የርሻት ኢትዮጵያ ዛሬ የለች እውነት ነው የምነግራችሁ እንኳን የዛሬ አስር አመት አስራ አንድ አመት የዛሬ አምስት አመት ተተሻ የርሻት ኢትዮጵያ አይደለም የዛሬ ሁለት አመት የዛሬ አመት ተተሹ የርሽው ኢትዮጵያ የለም እና ያንን እንዳታስቡት ነው በቃ አስባችሁበት ለመኖር ምን ማድረግ አለብኝ ብላችሁ መምጣት እንዳለባችሁ ነው እኛ የምንነግራችሁ፣ ማለት ነውና እኔ በበኩል የምላችሁ ይሄን ነው። በእኔ የደረሰው እንዳይደርስባችሁ፣ ህገ ወጥ ቦታ አትግዙ፣ ካልሆነ ብራችሁን ያዙ፣ ካልሆነ በጋራ ከዘመድ ላይ ጋር ወይንም ከሆነ በቃ ይሆናል አይደለ? ህጋዊ ቦታ ግዙ ማለት ነው። ህጋዊ ቦታ ግዙ፣ ካልሆነ ብራችሁን ያዙ። ያው ቢረክስም ቢወርቅም ብራችሁ ይሻላችኋል በኋላ ጸጸት ከመገቡ ማለት ነው። እውነት ነው የምላችሁ፣ ሀገራችን እንደፈለጋችኋት የምትኖሩባት ሀገር አልሆነችም። ያ ማለት በቃ የፈለጋችሁት መስራት አትችሉም። እንግዲህ ህገወጥ ቦታ ላይ ቤት ሰርተሽ ነገጧት ሲፈርስብሽ እያያችሁ ነው። ብዙ እህቶቻችን እያለቀሱ ነው፣ በኮምቦልቻም፣ በደሴም ሐይቅም በሌላም አካባቢ ማለት ነው እና አብዛኛውን እህቶቻችን እያለቀሱ ነው ከአረብ ሀገር መልስ። ያ ደግሞ ከቤተሰቦቻችን ስህተት ሊሆን ይችላል፣ ከገዙልን ሰዎች ስህተት ሊሆን ይችላል። ውሌታቸው፣ አገዛዛቸው ብዙ ነገር አለ ማለት ነው እና ያ የገዛሹ ባለቤት ብሩን ለትካሩ አውሉ፣ መልሶ እሱ ካሳ መሬት ያገኛል፣ ልጆቹ ይመሩለታል። አንቺ ግን ሜዳ ላይ ትቀሪያለች ማለት ነው ና ያ ከመሆኑ በፊት ተማሩበት። በቃ ለእናንተው ነው የምንነግራችሁ ማለት ነው እኛ የደረሰብን ነገር እኛ የደረሰብን ነገር ለእናንተ ትምህርት እንዲሆናችሁ እንጂ ለሌላ ነገር አደለም እኛ የምንለፈልፈው። እኔ ደግሞ በሌላ አጀንዳ በሌላ ነገር እንድመጣ እንግዲህ እያመቻቸው ነው። ያ ደግሞ የሚሆነው እንሻላ ዩቱብ ቢያንስ ቢከፍለኝ እና ዋይፋይ በራሴ ብችል ብገዛ፣ ያው እንደዛ አስብ ያለው ማለት ነው። ስለዚህ ወጣ እያልኩኝ ለመስራት ወጣ እያልኩኝ እንደልቤ እንትን ለማለት ነገሮች ሲስተካከሉልኝ፣ ኢንሻአላህ እስካሁን የተከፍሎኝ የማያውቅም እናንተ ደግሞ አበረታቱኝ ማለት ነው። ቪዲዮን በማየት እገዙኝና ኢንሻአላህ እመጣለሁ። ይሄ ማለት ነው። ቪዲዮ ጥራት ከሌለ የለውም በሉኝ። እንዴት አድርጊ እንደምቀርጥም አላውቅም ምቀርጠው ኖርማሊ ነው እና ብዙዎቻችሁ በራስሽ ቪዲዮ ነው የቶሎ በራስሽ ስሪ በቃ ባለቤትሽ ጋር ስሪ ትሉኛ አላቸው። ባለቤት ትንሽ አይናፋር ነው እና እኔ ጋር ለመስራት ደስተኛ አይደለም። አይዲያችንም ላይም መጣጥን ይችላል። በዛ ምክንያት እሱና እኔ አብረን ልንሰራ አልቻልንም። እንሻላ እሺ ካለኝ እሰራለሁ ማለት ነው። እሺ ካለኝ እኔ እውነት ማንም ጋር ይሁን መስራት ፍላጎት አለኝ ካለ ዋናው ነገር ራስ ሴ መጣል የለብኝም ወይንም ድንበር ማለፍ የለብኝም እንጂ ለመለወጥ ነው ማለት ነው። መልሼ ስደት መሰደር ስለማልፈልግ እገዙኝ ማለት ነው። እገዙኝ እና ያው ስንመክራችሁ አትሳዴው፣ አትሳዴው የራሳችሁን ህይወት እየኖራችሁ እንደምን እኛን እንደስትሉናላችሁ ኑሮ ተወደደ ትሉናላችሁ ምናምን ብላችሁ የምትሉ እህቶች ለራሳችሁ ነው ስሙት፣ ማለት ነው ለራሳችሁ ነው ምክራችን ማለት ነው። እና እኛ ላይ የደረሰው እናተ ላይ እንዳይደርስ የሆነ ነገር ብሯችሁን፣ አታባኩን፣ ያዙ መግዛት ያለባችሁን እቃ እወቁ። ምን ይዛችሁ መምጣት እንዳለባችሁ ወደ ኢትዮጵያ እወቁ። ነፍስ ግዙ። ለማን መስጠት እንዳለባችሁ ብራችሁን እወቁ። ምክንያቱም ነገጧት፣ ነገጧት ማለት ነው። ዘወር ብሎ የማያያችሁ ሰዎች አሉ ማለት ነው ዞር ብሎ ማያዋቹን ሰዎች ሰታቹ ሰታቹ እኔ እኮ እንደዛ አድርግለት ነበረ ዛሬ በቃ ፊቱን አዞረብኝ ዛሬ እንደዛ አደረገብኝ ማለት የለባችሁም ብራችሁን ያዙ በቃ እቃ ሰብስባችሁ ደግሞ አትምጡ ምን ማያዝ እንደለባችሁ ወቁ ማለት ነው ለማን ማያዝ እንደለባችሁ ምን ማድረክ እንደለባችሁ ማወቅ አለባችሁ ወይ ከገንዘባችን ወይ አልሆን ነገ ነው ነውና ተኛ ተማሩ ነው ምለው ማለት ነው እንጂ አልহামዱሊላህ የጎደለብን ነገር የለም በሀገራችን ስንኖር ግን እንደፈለጋችሁት ለመሆን አይቻልም ማለት ነው። ያ ደግሞ የሆነበት የአየሩ ሁኔታ ነው። አላህ እንግዲህ እንዲታረቀን፣ አላህ ደግሞ የተሻለ ነገር እንዲወፍቀን፣ ዝናብ እንኳ ጥሎ ገበሬው ማለት ነው ምርት እንዲያመርት ዱአ እንዳረግ ማለት ነው። ዱአ አድርጉ፣ ዱአ እንዳረግ አገራችን ትንሽ ድርቃ አጥቆታታል። በሌላ አካባቢ አለፍ አለፍ ብሎ የዘሩ አሉ። መስኖ ያለበት አካባቢ የዘሩ አሉ። እኛ ግን ወሎ ውስጥ አብዛኛውን ቦታ ድርቅ ነው ማለት ነው። ያ ነገር ደግሞ ዱአ ነው የሚያስፈልገውና ዱአ እንዳረግ። አባይ ሐይቀታን፣ እኔ ያለሁበት አካባቢ እንደምታዩት ለም ነው አይደለ? ይሄ አካባቢው እርጥብ ስለሆነ መሬቱ መስኖ ስላለው ነው ውሃ ስላለው ነው እርጥብ የሆነው ማለት ነው። ወደሌላ ቦታ ብትሄዱ ወላሂ ዛፍኳ ቅጠል የያዘ አታገኙም ማለት ነውና ዱዓ እንዳረግ እኛ እኮ ጠግበና እስካሁን ህዝብ አራበውም ማለት ነውና፣ እንስሳቶቹ ግን በጣም ያሳዝናሉ። ወላሂ ከብቶቹ ምኖቹ በጣም ያሳዝናሉ። ሀገራችን በረሃ ሆኖ ያለበት ሁኔታ እና ዱዓ እንዳረግ ሀባይቦቼ። በሌላ ቪዲዮ መጣለሁ፣ ኢንሻአላህ በአዲስ ነገር መጣለሁ። ከሌላም ጓደኞቼ ጋር ወጣ እያልኩኝ እሰራለሁ ብዬ ተስፋ አደርጋለሁኝ። የእናንተ ላይክ እና ሼር ያስፈልገኛል እና አበረታቱኝ። ሼር እያደረጋችሁ አበረታቱ። እንሻላ ሞራል እንዲኖረኝ እንዲበረታ ማለት ነው። ይዣኛችሁ ያስፈልገኛል እና አበረታቱኝ። ላለሁኝ ሰላማችሁ ብዙት ይበል። ሰላም ለሀገራችን ለህዝባችን ይሁን እያልኩኝ በያላችሁ በሰላም ዳርቻ ሰላማችሁ ይብዛ። አሰላሙ አሌይኩም ራህመቱላሂ ወበረካቱ።